ልጆች ለምን መጥፎ ባህሪ ያሳያሉ? እንዴትስ ማስተካከል ይቻላል? ውድ የሻይን ፋሚሊ ጋይዳንስ ተከታታዮቻችን ወደ የልጆች ባህሪ ተከታታይ ዝግጅታችን እንኳን በደህና መጡ። ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ እያንዳንዱ ወላጅ አስተማሪ፣ እናም አሳዳጊ የሚቸገሩበትን እንጀምራለን። ልጆች ለምን መጥፎ ባህሪ እንደሚያሳዩና እነሱን ለማረም ትክክለኛ መንገድ ምንድን ነው? እውነታው በጣም ቀላል ነው። ልጆች ያለ ምንም ምክንያት መጥፎ ባህሪን አያሳዩም። በባህሪያቸው በስተጀርባ ሁልጊዜ መልእክት አለ። ያንን መልእክት ከተረዳን በኋላ ባህሪውን ማረም በጣም ቀላል ነው። የበለጠ አክብሮት የተሞላበትና የበለጠ ውጤታማም ይሆናል። እያንዳንዱ ወላጅ የሚፈልገውን የተሟላ እና ዝርዝር ማብራሪያ ለማግኘት ከኛ ጋር መቆየቱን አይርሱ። ክፍል አንድ ከመጥፎ ባህሪ ጀርባ ያለው እውነተኛ ትርጉም ምንድን ነው? የልጆች ባህሪ መግባባት ነው። አላቶች ከመጠናከራቸው በፊት ቋንቋቸው ነው። መጥፎ ባህሪ ሲያሳዩ መጥፎ ለመሆን እየሞከሩ አይደለም፣ የት መግለጽ እንዳለባቸው የማያውቁትን ችግር ለመፍታት እየሞከሩ ነው። ስለዚህ የዚህ ልጅ ችግር ምንድን ነው ከማለት ይልቅ ይህ ልጅ ምን ሊነግረኝ እየሞከረ ነው ብለው ይጠይቁ። ይህ ለውጥ ብቻውን ስለ ልጆ ብዙ ነገር ሊነግሮትና መረዳቱን ከፍ ሊያደርግ ይችላል። ክፍል ሁለት ልጆች መጥፎ ባህሪ የሚያሳዩበት ምክንያት ምንድን ነው? ምክንያት አንድ ልጆች ትኩረት ያስፈልጋቸዋል። ልጆች ተገቢ ያልሆነ ባህሪ የሚያሳዩበት ትልቁ ምክንያት ቀላል ነው። ትኩረት ይፈልጋሉ። ጥንጦት አይደለም የሚፈልጉት፣ መጫወቻ አይደለም የሚፈልጉት፣ ትልልቅ ነገሮችን አይደለም የሚፈልጉት። እነሱ የሚፈልጉት አይኖችዎን፣ እቁፎን፣ ሙቀትዎን ከእነርሱ ጋር ያለዎትን ግንኙነት ነው። አንድ ልጅ ችላ ተብሎ ሲታይ ወይ ደግሞ ወላጆቹ እንዳራቁት ሲሰማው ወደ እርሱ የሚጎትቱዎትን ሁኔታዎች ይፈጥራሉ። ምንም እንኳ አሉታዊ ትኩረት ቢሆንም በህፃን አሉታዊ ትኩረት አይሆንም ትኩረት ነው። የዚህ ትኩረት የመፈለግ ምክንያቶችም አንደኛ በተደጋጋሚ እናንተን ማቋረጥ፣ ሁለተኛ ለትንሽ ነገሮች ከመጠን በላይ ምላሽ መስጠት፣ ሶስተኛ እናንተ ቢዚ ስትሆኑ፣ በስራ ስትወጠሩ እነሱ መጮ፣ ከእናንተ መለየት አለመፈለግ የመሳሰሉት ናቸው። ታዲያ ይህ ችግር እንዴት ማስተካከል ይቻላል? አንደኛ ለልጅ በየቀኑ ከ10 እስከ 15 ደቂቃ ጊዜ መስጠት፣ በዛ ሰዓት ስልክ እና ሌላ ትኩረት የሚቀንሱ ነገሮችን መቆጠብ፣ ሁለተኛ ጥሩ ባህሪ ሲያዩ ወዲያውኑ ማሞገስ እና ማወደስ፣ ሶስተኛ ከእነርሱ ጋር መሆን እንደሚያስደስቶ ማሳወቅ። እነዚህ ስሜታዊ ፍላጎቶች ሲሟሉ ባህሪው በተፈጥሮ ይቀንሳል። ምክንያት ሁለት፣ ወሰኖችን ህጎችን መሞከር ወይም ደግሞ ቴስቲንግ ሊሚትስ። የአስቀመጣችሁትን ሊሚት ወይም ደግሞ የአስቀመጣችሁትን ህግ እነሱ መሞከር ይፈልጋሉ። ሁሉም ልጆች ገደቦችን ይሞክራሉ። ይህም ጤናማ የልጆች እድገት መገለጫ ነው። የሚከተሉትን ነገሮች ለማየት ይሞክራሉ። አንደኛ ምን ያክል ቁርጠኛ፣ ቁም ነገረኛ እንደሆናችሁ ለማየት ይፈልጋሉ። ሁለተኛ ህጎች፣ ደንቦች ወይም ደግሞ ገደቦች እውነተኛነታቸውን ለመፈተሽ ይፈልጋሉ። ሶስተኛ እናንተ ወይም አንተ የምትለውን ትተገብራለህ ወይስ አትተገብርም? የሚለውን ለማወቅ ይፈልጋሉ። ወላጆች ወይም አሳዳጊዎች ወይም አስተማሪዎች የሚያወጣቸው ህጎች ደንቦች ዛሬ ልቅ ነገ ጥብቅ ከሆኑ ልጆች ግራ ይጋባሉ ይበሳጫሉ እናም የባህሪ ግድፈት ወይ ደግሞ የባህሪ ብልሽነት ያሳያሉ ይህ ባህሪ እንዴት ማስተካከል ይቻላል ከማስተካከያ መንገዶች ውስጥ ሶስቶች እንጥቀስ አንደኛ አጭር ግልጽ በቀላሉ ሊታወሱ ወይ ደግሞ ሊተገበሩ የሚችሉ ህጎችን ማውጣት። ሁለተኛ ህጎችን በወጥነት መተግበር። ሶስተኛ ባዶ ማስጠንቀቂያዎችን ማስወገድ። ሁሌም በባዶ የምናስጠነቅቃቸው ከሆነ ምንም እርምጃ የማንወስድ ከሆነና የሚታይ ነገር የማናሳያቸው ከሆነ ህጋችን ትርጉም አልባ ይሆናል ማለት ነው። ህጎች ወይም ደንቦች ህጎች ወይም ደንቦች ጠንካራና ፍትሃዊ ሲሆኑ ልጆች ደህንነት ይሰማቸዋል። ምክንያት ሶስት ልጆች ነገሮችን በቀላሉ አያውቁም። አንድ የአምስት ዓመት ልጅ እንዴት ታግሶ እንደሚቆይ እንዴት ችግሮችና ግጭቶች እንደሚፈታ ህግጋቶችና ደንቦችን እንዴት እንደሚያከብር ስሜቱን በቃላት እንዴት እንደሚገልጽ መጫወቻዎቹን ለጓደኞቹ ወይም ደግሞ ለወንድሞቹ ለእህቶቹ እንዴት እንደሚያጋራ በተፈጥሮ በቀላሉ አያውቅም። አንድ ልጅ ተምሮ የማያውቅ ከሆነ የተሳተ ባህሪ ማሳየቱ አይቀሬ ነው። ታዲያ ይህን ችግር እንዴት ማስተካከል ይቻላል? አንደኛ ወላጆች ከልጆች የሚጠበቁትን ክህሎቶች በሙሉ ማስተማር፣ ሁለተኛ በምሳሌ ንግራቶችን ማሳየት፣ ሶስተኛ አብሮ መለማመድ እና ልጆችን ማለማመድ፣ አራተኛ ትንሽ እድገት ወይም ለውጥ ሲመጣ ማወደስና መሸለም። ልጆችን ማስተማር ከመቅጣት የበለጠ ዘላቂ ለውጥ ያመጣል። ምክንያት አራት ስሜታዊነትና ከመጠም ከመጠን በላይ ጫና መኖር ልጆች በጣም ትልቅ ስሜትና በጣም ትንሽ ራስን የመግዛት ችሎታ አላቸው። ሲራቡ፣ ሲደክሙ፣ ሲናደዱ፣ ሲቀኑ ከአቅማቸው በላይ ሆነው ይፈነዳሉ። በመጥፎ ባህሪ የሚመራ ልጅ ስሜቱ ለሰውነቱ በጣም ትልቅ የሆነ ሊሆን ይችላል። የስሜት መጨናነቅ ምክንያት ሊሆኑ የሚችሉት ድንገተኛ ቁጣ፣ ግልጽ ምክንያቶች ሳይኖሩ ማልቀስ፣ ከትምህርት ቤት በኋላ ብስጭት፣ ከወንድማማች ጋር ግጭት ከተፈጠረ በኋላ ቁጣ። ይህ ችግር እንዴት ማስተካከል ይቻላል? አንደኛ መረጋጋት፣ እሳትን በእሳት ለማጥፋት አለመሞከር። ሁለተኛ የተሰማቸውን ስሜት እንዲሰሙ መርዳት፣ ለምሳሌ ተሳስተሃል፣ ተበሳጭተሃል፣ ተናደሃል የሚሉትን ነገሮች እንዲሰሙ ማድረግ። ሶስተኛ ብስጭትን የመቋቋሚያ ስልቶችን ማስተማር፣ በረጅሙ እንዲተነፍሱ ማድረግ፣ ጸጥ ያለ ቦታ እንዲቀመጡ ማድረግ ቁጥር እንዲቆጥሩ ማድረግ እና በሌላ ነገር ቢዚ ማድረጎችን ያካትታል የተረጋጋ ወላጅ የተረጋጋ ልጅን ይገነባል ምክንያት አምስት ኃይልና መቆጣጠር መፈለግ ልጆች ብቁና የተከበሩ ሆነው እንዲሰማቸው ይፈልጋሉ ሁሉም ነገር በወላጆች ቁጥጥር ሲሆን ከልብስ እስከ ምግብ እስከ እንቅስቃሴዎች በመጥፎ ባህሪ ሊታመፁ ይችላሉ ይህ አለመታዘዝ አይደለም ኃይለኛ ሆኖ ለመሰማት የሚሞክር ልጅ እንጂ ይህም ባህሪ ለማስተካከል የሚቻለው አንደኛ፣ ምርጫዎቹን ለልጆች መስጠት። ሰማያዊ ሸሚዝ ይሻልሃል ወይስ ቀይ ሸሚዝ? ሩዝ ይሻልሃል ወይስ ፓስታ? አሁን የቤት ስራ ትሰራለህ ወይስ እራት ከበላህ በኋላ? በቀላል ውሳኔዎች ውሳኔዎች እንዲያደርጉ ፍቀዱላቸው። በችግር አፈታት ውስጥ እንዲሳተፉ አድርጓቸው። ልጆች እንደሚችሉ ሲሰማቸው የበለጠ ተባባሪዎች ይሆናሉ። ምክንያት ስድስት ልጆች የሚያዩትን ይገለብጣሉ። ልጆች መስታወት ናቸው። የእርስዎን ቃና፣ የእርስዎን ምላሶች ጭንቀትን መቆጣጠሪያ መንገዶች፣ ሁሉንም ይኮርጃሉ። ጩኸትን ካዩ በጩኸት በመለስ ይመርጣሉ። መረጋጋትን ካዩ መረጋጋትን ይማራሉ። ልጅን ከማረሙ በፊት የሚማሩትን ሞዴል ማረጋገጥ ያስፈልጋል። እንዴት ማስተካከል እንደሚቻል፣ በአክብሮት ይናገሩ፣ በተረጋጋ አስተሳሰብ ግጭቶችን ይፍቱ፣ ደግነትና ራስን መግዛትን ያሳዩ። ባህሪው ከቃላቱ የበለጠ ያስተምራልና። ምክንያት ሰባት ኢፍትሐዊ በሆነ መንገድ የተጎዳ ስሜት። አንድ ልጅ ሲያፍር ችላ ሲባል ወይም ኢፍትሐዊ በሆነ መንገድ ሲስተናገድ መደናገሩ መደናገሩ ወደ ነበረበት ለመመለስ መጥፎ ባህሪ ማሳየቱ አይቀርም። ይህ የሚሆነው አብዛኛውን ጊዜ ከመጠን በላይ ሲቀጡ፣ ለሰው መሀል ሲወቀሱ፣ ከወንድሞቻቸው ወይም ከእህቶቻቸው ጋር ሲነጻጸሩ፣ አንተ ከከከሌ አትሻልም አንተ ከከሌ ያነስክነህ ሲባሉ፣ የተገባላቸው ቃል ሲጠጠፍ፣ አልሰማ ሲሉ እነዚህ ችግሮች ይከሰታሉ። ታዲያ እነዚህን ችግሮች እንዴት ማስተካከል ይቻላል? አንደኛ ግንኙነትን ከልጆች ጋር ያለን ግንኙነት ማስተካከል። ሁለተኛ አስፈላጊ ከሆነ ልጆችን ይቅርታ መጠየቅ ሶስተኛ በሰዎች ፊት ሳይሆን በግል ማናገር በግል መምከር አራተኛ አክብሮትና ፍትሐዊነት ማሳየት ልጆች ዋጋ እንዳላቸው ሲሰማቸው የተሻለ ባህሪ ያሳያሉ ምክንያት ስምንት አካላዊ ወይም ስሜታዊ ፍላጎቶች ሳይሟሉ ሲቀሩ መጥፎ ባህሪ ብዙ ጊዜ ብዙ ጊዜ ይመጣል መጥፎ ባህሪ ብዙ ጊዜ የሚመጣው በቀላል ያልተሟሉ ፍላጎቶች ነው። ለምሳሌ እንቅልፍ ማጣት፣ ረሃብ፣ በስራ ውጥረት፣ ከመጠን በላይ የስክሪን ጊዜ፣ የእለት ተእለት እንቅስቃሴ አለመኖር፣ ውስን የውጭ ጨዋታ ጊዜ ብቻ መኖር እና ስሜትን አለመጠበቅ፣ ኢሞሽናል ኢንሰኩሪቲ የምንለው ነው። ስሜትን አለመጠበቅ ኢንሰኩሪቲ ሲሰማቸው ወይ አለመጠበቅ ሲሰማቸው ነው። እንዴት ማስተካከል ይቻላል? ይህንን አንደኛ ሊገመቱ የሚችሉ የዕለት ከዕለት እንቅስቃሴዎችን መፍጠር፣ ተገቢ እንቅልፍና አመጋገብ፣ የስክሪን ጊዜ መቀነስ፣ የስሜት ደህንነትን ማቅረብ፣ ማዕቀፍና ትዕግስት ማድረግ። የተሳተ ባህሪን ለማስተካከል ትክክለኛው መንገድ ልጆችን ማስተካከል የኃይል ጉዳይ አይደለም። የሚሰራው ቀመር ማስተማር፣ መምራትና ባህሪ መገንባት ነው። ረጋ ያለ ርማት ሲደመር ግልጽ ትምህርት ሲደመር ወጥ የሆነ ክትትል ሁሌም ጥሩ ባህሪን ይሰጣል ወላጆች በተቆጡበት ሰዓት ልጆች ለማስተካከል መሞከር የለባቸውም በሚከተሉት ነገሮች ግን ማስተካከል ይችላሉ በተረጋጋ ድምፅ ቀለል ባሉ ትእዛዛት በሎጂክ ወይም ደግሞ አመክንዮውን መጠቀም ተደጋጋሚ ትምህርት መስጠት እና ትዕግስት ማድረግ ናቸው አስተውሉ ቅጣት ብቻውን ጥሩ ባህሪ አይፈጥርም ማስተማር ግን ጥሩ ባህሪን ይፈጥራል ፍቅር መስጠት ጥሩ ባህሪ ይፈጥራል ወጥነትና ያቋም ሰው መሆን ጥሩ ባህሪ ይፈጥራል ማጠቃለያ፣ የእያንዳንዱ ልጅ ባህሪ ምክንያት አለው። ከእያንዳንዱ ድርጊት ጀርባ መልእክት አለ። ያንን መልእክት ሲረዱ ልጆችን እንደ ችግር ሳይሆን መመሪያ፣ ትዕግስትና ፍቅር የሚፈልግ እያደገ የሚመጣ ሰው አድርገው ማየት ይጀምራሉ። ይህ መልእክትና ትምህርት ጠቃሚ ሆኖ ካገኛችሁት ቻናላችንን ላይክ፣ ሼርና ሰብስክራይብ በማድረግ ይደግፉን በሳምንት ሁለቴ በራስ የመተማመን እና ጥሩ ባህሪ ያላቸው ልጆችን ለማሳደግ ሊጠቀሙባቸው የሚችላቸውን ተግባራዊ ቴክኒኮች ስናቀርብ በሚቀጥለው የህፃናት ባህሪ ተከታታይ ክፍል እስከምንገናኝ፣ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሁላችሁንም በሰላም ያገናኘን። እናመሰግናለን።